መጽሐፈ ነገሥት ካልዕ ምዕራፍ 13። በይሁዳ ንጉሥ በአካዝያስ ልጅ በኢዮአስ በ23ኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማርያ ነገሰ። 17ም ዓመት ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን የሚያሳተውን የናባጥ ልጅ የኢዮርባምን ኃጢአት ተከተለ፣ ከእርሷም አልራቀም። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። በዘመኑም ሁሉ በሶርያው ንጉሥ በአዛሄል እጅ፣ በአዛሄልም ልጅ በወልድ አዴር እጅ አሳልፎ ይሰጣቸው ነበር። ኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይቷልና ሰማው። እግዚአብሔርም ለእስራኤል ታዳጊ ሰጠ። ከሶርያውያንም እጅዳ ነው። የእስራኤልም ልጆች እንደ ቀድሞ ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ የእስራኤልን ካሳተው ከጆርባን ቤት ኃጢአት አልራቁ። ደግሞም የማምለኪያ አጸድ በሰማርያ ቆሞ ቀረ። ለኢዮአካዝም ከአምሳ ፈረሰኞች፣ ከአስርም ሰረገሎች ከአስር ሺህም እግረኞች በቀር ሕዝብ አልቀረለትም፤ የሶርያ ንጉሥ አጥፍቷቸዋልና፣ በአውድማም እንዳለብቅ አድቅቋቸዋልና። የቀረውም የኢዮአካዝ ነገር ያደረገውም ሁሉ፣ ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም ዮዓስ በፋንታው ነገሰ። በይሁዳ ንጉሥ በዮአስ በሰላሳ ሰባተኛው ዓመት የዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ ነገሰ። ዐሥራ ስድስትም ዓመት ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ባሳተው በናባጥ ልጅ በየወርባ ማጥያት ሁሉ ሄደ እንጂ ከእርሶ አራቅም። የቀረውም የዮአስ ነገር ያደረገውም ሁሉ ከይሁዳም ከአሜስያስ ጋር የተዋጋበት ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮዓስም ከአባቶቹ ጋር አንቀላፋ፣ ኢዮርባምም በዙፋኑ ላይ ተቀመጠ። ዮአስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። ኤልሳም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮዓስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ፣ አባቴ ሆይ፣ የእስራኤል ሰረገላና ፈረሰኞች አለ። ኤልሳም ቀስትና ፍላጻዎች ውሰድ አለው። ቀስቱንና ፍላጻዎችንም ወሰደ። የእስራኤልንም ንጉሥ እጅህን በቀስቱ ላይ ጫን አለው፤ እጁንም ጫነበት። ኤልሳም እጁን በንጉሡ እጅ ላይ ጭኖ የምሥራቁን መስኮት ክፈት አለ፤ ከፈተው። ኤልሳም ወርውር አለ፤ ወረወረው። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው። እስክታጠፋቸው ድረስ ሶርያውያንን በአፌቅ ትመታለህ አለ። ደግሞም ፍላጻዎቹን ውሰድ አለው። ወሰዳቸው። የእስራኤልንም ንጉሥ ምድሩን ምታው አለው። ሦስት ጊዜ መጥቶ ቆመ። የእግዚአብሔርም ሰው ተቆጥቶ አምስት ወይም ስድስት ጊዜ መተኸው ኖሮ ሶርያን እስክታጠፋው ድረስ በመታኸው ነበር። አሁን ግን ሦስት ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ። ቀበሩትም። ከሞዓብም አደጋጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። የሶርያም ንጉሥ አዛሄል በዩአካዝ ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸውም ከአብርሃምና ከይስሐቅ ከያዕቆብም ጋር ስላደረገውም ቃል ኪዳን እነርሱን ተመለከተ። ሊያጠፋቸውም አልወደደም፣ ፈጽሞም ከፊቱ አልጣላቸውም። የሶርያም ንጉሥ አዛሄል ሞተ። ልጁም ወልደ አዴር በፋንታው ነገሰ። አዛሄልም ከአባቱ ከኢዮአካዝ እጅ በሰልፍ የወሰዳቸውን ከተሞች የዮአካዝ ልጅ ዮአስ ከአዛሄል ልጅ ከወልደ አዴር እጅ ወሰደ። ዮአስም ሦስት ጊዜ መታው፣ የእስራኤልን ከተሞች መለሰ። መጽሐፈ ነገሥት ካልዕ ምዕራፍ 14 በእስራኤል ንጉሥ በዮአካዝ ልጅ በዮአስ በሁለተኛው ዓመት የይሁዳ ንጉሥ የዮአስ ልጅ አሜስያስ ነገሰ። መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ፣ በኢየሩሳሌምም 29 ዓመት ነገሰ። እናቱም ዮአዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን አባቱ ዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ህዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋ እና ያጥን ነበር። መንግስቱም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴ ሕግ መጽሐፍም እንደተጻፈ እግዚአብሔርም ሁሉ በኃጢአቱ ይሙት እንጂ አባቶች በልጆች አይሙቱ፣ ልጆችን በአባቶች አይሙቱ ብሎ እንዳዘዘ የነፍሰ ገዳዮቹን ልጆች አልገደለም። እርሱም በጨው ሸለቆ ከኤዶምያስ 10 ሺህ ሰው ገደለ። ሴላን በሰልፍ ወስዶ ስሟን እስከ ዛሬ ድረስ ዮቅትኤል ብሎ ጠራት። በዚያን ጊዜም አሜስያስ እና እርስ በርሳችን ፊት ለፊት እንታያይ ብሎ ወደ እስራኤል ንጉሥ ወደ ዩ ልጅ ወደ ዩአካዝ ልጅ ወደ ዮአስ መልእክተኞችን ላከ። የእስራኤልም ንጉሥ ዮዓስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። ኤዶሚያስን በእውነት መታህ። ልብህንም ከፍ ከፍ አደረግ፣ በዚያ ተመካ፣ በቤትህም ተቀመጥ። አንተ ከይሁዳ ጋር ተወድቅ ዘንድ ስለ ምን መከራ ትሻለህ? ብሎ ወደ ይሁዳ ንጉሥ ወደ አሜሳያስ ላከ። አሜሲያስ ግን አልሰማም። የእስራኤልም ንጉሥ ዮዋስ ወጣ፣ እርሱና የይሁዳ ንጉሥ አሜሳያስም በይሁዳ ባለች በቤት ሳሚስ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ዮአስ የይሁዳን ንጉሥ የአካዝያስን ልጅ የዮአስን ልጅ አሜስያስን በቤት ሳሚስ ይዞ ወደ ኢየሩሳሌም መጣ። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ አራት መቶ ክንድ አፈረሰ። ወርቁንና ብሩን ሁሉ፣ በእግዚአብሔርን ቤትና በንጉሡ ቤት መዛግብት የነበሩትን ዕቃዎች ሁሉ፣ በመያዣም የተያዙትን ወስዶ ወደ ሰማርያ ተመለሰ። የቀረውም ያደረገው የዮአስ ነገር ጭከናውም ከይሁዳም ንጉሥ ከአሜስያስ ጋር እንደተዋጋ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ በሰማርያም ከእስራኤል ነገሥታት ጋር ተቀበረ። ልጁም ኢዮርባም በፋንታው ነገሰ። የይሁዳም ንጉሥ የዮአስ ልጅ አሜስያስ ከእስራኤል ንጉሥ ከዮአካዝ ልጅ ከዮአስ ሞት በኋላ አስራ አምስት ዓመት ኖረ። የቀረውም የአሜስያስ ነገር በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በኢየሩሳሌምም የአመፅ መሐላ አደረጉበት፤ እርሱም ወደ ለኪሶ ኮበለለ፤ በኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት። በፈረስም ጭነዋ አመጡት፤ በኢየሩሳሌምም በዳዊት ከተማ ከአባቶቹ ጋር ተቀበረ። የይሁዳም ሕዝብ ሁሉ የአሥራ ስድስት ዓመት ልጅ የነበረውን አዛርያስን ወስዶ በአባቱ በአሜስያስ ፋንታ ነገሠው። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ኤላትን ሠርቶ ወደ ይሁዳ መለሳት። በይሁዳ ንጉሥ በኢዮዋስ ልጅ በአሜስያስ በአስራ አምስተኛው ዓመት የእስራኤል ንጉሥ የኢዮዋስ ልጅ ኢዮርብዓም በሰማርያ መንገሥ ጀመረ። አርባ አንድ ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አልራቀም። የጋት ሄፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከአማት መግቢያ ጀምሮ እስከ አረባ ባሕር ድረስ መለሰ። የታሰረውና የተለቀቀውም እንደጠፋ እስራኤልንም የሚረዳ እንዳልነበረ እግዚአብሔር እጅግ የመረረውን የእስራኤልን ጭንቀት አየ። እግዚአብሔርም የእስራኤልን ስም ከሰማይ በታች ይደመስስ ዘንድ አልተናገረም፤ ነገር ግን በዮአስ ልጅ በኢዮርባም እጅ አዳናቸው። የቀረውም የኢዮርባም ነገር ያደረገውም ሁሉ፣ ጭከናውም፣ እንደተዋጋም የይሁዳ የነበረውን ደማስቆንና ሐማትን ለእስራኤል እንደመለሰ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮርባምም ከአባቶቹ ከእስራኤል ነገሥታት ጋር አንቀላፋ። ልጁም ዘካሪያ በፋንታው ነገሰ። መጽሐፈ ነገሥት ካልዕ ምዕራፍ 15 ለእስራኤል ንጉሥ በኢዮርባም በ27ተኛው ዓመት የይሁዳ ንጉሥ የአሜሳያስ ልጅ አዛሪያስ ነገሰ። መንገሥን በጀመረ ጊዜ የ16 ዓመት ልጅ ነበረ። በኢየሩሳሌምም አምሳ ሁለት ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም፣ ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋ እና ያጥን ነበር። እግዚአብሔርም ንጉሡን ቀሰፈው፣ እስከሚሞትበትም ቀን ድረስ ለምጻም ሆነ፣ በተለየ ቤትም የሚቀመጥ ነበር። የንጉሡም ልጅ ዩአታም በንጉሥ ቤት ላይ ሰልጥኖ ለአገሩ ሕዝብ ይፈርድ ነበር። የቀረውም የአዛርያስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አዛርያስም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም እየዋታም በእርሱ ፋንታ ነገሰ። በይሁዳ ንጉሥ በአዛርያስ በሰላሳ ስምንተኛው ዓመት የኢዮርባም ልጅ ዘካርያ በእስራኤል ላይ በሰማርያ ስድስት ወር ነገሰ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳታቸው ከናባጥ ልጅ ከኢዮርባም ኃጢአት አልራቀም። የኢያቤስም ልጅ ሰሎም ተማማአለበት በይብላም መጥቶ ገደለው፣ በእርሱም ፋንታ ነገሰ። የቀረውም የዘካሪያ ነገር እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። ለዩ ልጆቼ እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበረ፣ እንዲሁም ሆነ። በይሁዳ ንጉሥ በኦዚያን በሰላሳ ዘጠነኛው ዓመት የኢያቤስ ልጅ ሰሎም ነገሰ፣ በሰማርያም አንድ ወር ያህል ነገሰ። የጋዲም ልጅ ምናሄም ከቴርሳ ወጥቶ ወደ ሰማርያ መጣ። በሰማርያም የኢያቤስን ልጅ ሰሎምን መታ ገደለው፣ በእርሱም ፋንታ ነገሰ። የቀረውም የሰሎም ነገር፣ የተማማለውም አመፅ፣ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በዚያን ጊዜም ምናሄም ከቴርሳ ወጥቶ ቲፍሳን፣ በእርሷም ያሉትን ሁሉ፣ ዳርቻዋንም መታ። ይከፍቱለትም ዘንድ አልወደዱምና መታት። በእርሷም የነበሩትን እርጉዞች ሁሉ ቀደዳቸው። በይሁዳ ንጉሥ በአዛርያስ በሠላሳ ዘጠነኛው ዓመት የጋዲ ልጅ ምናሄም በእስራኤል ላይ መንገሥ ጀመረ። በሰማርያም ዐሥር ዓመት ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በዘመኑም የአሦር ንጉሥ ፎሃ በምድሪቱ ላይ ወጣ። ምናሄምም መንግሥቱን በእጁ ያጸናለት ዘንድ የፎሃ እጅ ከእርሱ ጋር እንዲሆን አንድ ሺህ መክሊት ብር ሰጠው። ምናህምም ብሩን ለአሦር ንጉሥ ይሰጥ ዘንድ በእስራኤል ባለጠጎች ሁሉ ላይ በእያንዳንዱ ላይ አምሳ ሰቅል ብር አስገብሮ አወጣ። የአሦርም ንጉሥ ተመለሰ፣ በአገሪቱም አልተቀመጠም። የቀረውም የምናህም ነገር የሠራውም ሥራ ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምናህም ከአባቶቹ ጋር አንቀላፋ፣ ልጁም ፋቂስያስ በእርሱ ፋንታ ነገሰ። በይሁዳም ንጉሥ በአዛርያስ በአምሳኛው ዓመት የምናሔም ልጅ ፋቂስያስ በእስራኤል ላይ በሰማርያ መንገሥ ጀመረ። ሁለት ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የሰራዊቱም አለቃ የሮሜልዮ ልጅ ፋቆሄ ተማማለበት፣ በሰማርያም በንጉሡ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መጥተው፣ ከእርሱም ጋር አምሳይ ገላድ ሰዎች ነበሩ። ገደለውም፣ በእርሱም ፋንታ ነገሠ። የቀረውም የፋቂስያስ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በይሁዳ ንጉሥ በአዛርያስ በሃምሳ ሁለተኛው ዓመት የሮሜሌዮ ልጅ ፋቁሄ በእስራኤል ላይ በሰማርያ መንገሥ ጀመረ ሀያ ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በእስራኤልም ንጉሥ በፋቁሄ ዘመን የአሶር ንጉሥ ቴልጌል ቴልፌልሶር መጥቶ ኢዮንና አቤል ቤት ማዕካን ያኖዋንም ቃዴስንና አሶርንም፣ ገላአድንና ገሊላንም የንፍታሌምንም አገር ሁሉ ወሰደ፣ ወደ አሶርም አፈለሳቸው። በኦዜያንም ልጅ በዮአታም በሃያኛው ዓመት የኢላ ልጅ ሆሴ በሮሜሌዮ ልጅ በፋቅ ላይ ተማማለ፣ መቶም ገደለው፣ በእርሱም ፋንታ ነገሰ። የቀረውም የፋቁሄ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በእስራኤል ንጉሥ በሮሜሌዮ ልጅ በፋቆሄ በሁለተኛው ዓመት የይሁዳ ንጉሥ የኦዛያን ልጅ ኢዮአታም ነገሰ። መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ፣ በኢየሩሳሌምም 16 ዓመት ነገሰ። እናቱ የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔር ፊት ቅን ነገር አደረገ፣ አባቱ ኦዛያን እንዳደረገ ሁሉ እንዲሁ አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። እርሱም የላይኛውን የእግዚአብሔርን ቤት በር ሠራ። የቀረውም የኢዮአታም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ራአሶንንና የሮሜሊዮን ልጅ ፋቆሄን በይሁዳ ላይ መስደድ ጀመረ። ኢዮአታም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በርሱ ፋንታ ነገሰ